አቦ ይህንን ታውቃለህ? እሳትን በእርጥብ ሳር ማጥፋት ይቻላል። ይህንን ታውቃለህ? በደቡብ ኢትዮጵያ ክልል ውስጥ በጋሞ ዞን ውስጥ የጋሞ ማህበረሰብ ምንም አይነት ግጭት፣ ምንም አይነት እሳት ሊፈጠር ሞትን እልቂትን ሊያስከትል የሚችል ግጭት ተፈጥሮ ያ ግጭት በእርጥብ ሳር ጸጥ ይላል። በጋሞ ማህበረሰብ ማንኛውም ግለሰብ ወይም ደግሞ ቡድን የትኛውንም አይነት ግጭት ሊፈጥር እልቂት፣ ሞት ሊያስከትል የሚችል ግጭቶችን ሊፈጥር እንደሆነ ሲታሰብ፣ አዝማሚያው ሲኖር፣ የጋሞ አባቶች እርጥብ ሳራች ነው በመካከላቸው ተንበርክከው እርጥብ ሳሩን ከፍ አድርገው ያሳያሉ። በዚህ ሰዓት የጋሞ ማህበረሰብ ተወላጅ ወይም ደግሞ አካባቢው ላይ የሚኖር ሰው የትኛውንም አይነት ግጭት ይሁን ቀጥ ያደርጋል። ለምን እንደሆነ ታውቃለህ? በማህበረሰቡ እርጥብ ሳሩን የጋማው አባቶች አጭደው ካመጡ በኋላ ተንበርክከው እርጥብ ሳሩን ከፍ ሲያደርጉ ግጭቱን እየከወነ የነበረውን ክንዋኔ ቡድኑ ወይም ደግሞ ያ ግለሰብ ሲያቆም ያቆመው ግለሰብ እርጥብ ሳሩ ከመታጨዱ በፊት እንደነበረው ልምላሜ ለምለም የሆነ ለምለም የሆነ ሕይወት አንተም ሰባት ዘርህም ውሰድ በረከት ወደ ቤት ይግባ። ጽገም አትራ የሚለውን ምርቃት ያገኛል። ነገር ግን ያንን የእርጥብ ሳር አባቶች ይዘው ተንበርክከው እያየ ግጭቱን ያስከተለ ያስቀጠለ ሰው የቀጠለ ቡድን ወይም ደግሞ ግለሰብ ካለ ያ እርጥብ ሳር ታጭሮ ከተጣለ በኋላ እንደሚደርቀው የተረገም እርጥብ ሳሩ እንደሚደርቀው አንተም ሰባት ይዘር ደረቅ የሆነ ህይወት ኑር በረከት ቤት አይግባ እጣ ተራ የሚሉ እርግማኔን ያገኛል ተብሎ ይታሰባል። ስለዚህ ማንኛውም ሰው ምርቃትን እንጂ እርግማንን ወደ ቤቱ፣ ወደ ዘሩ፣ ወደ ራሱ እንዲመጣ ስለማይፈልግ የትኛውም ጋሞ አካባቢ ላይ ያለ ሰው የጋሞ አባቶች ግጭት ሊፈጠር እንደሆነ አምነው እርጥብ ሳር አጭደው ተንበርክከው ከፍ ሲያደርጉ ግጭቱ ቀጥ ይደረጋል። ቀጥ ይህንን ስንቶቻችን እናውቃለን? ካወቅን ኮሜንት እናስቀምጥ፣ ካላወቅን ፎሎ፣ ላይክ፣ ሼር እናድርግ። ይመቻችሁ።